እውነት ለእና ያዕቆብም ይዘን እንሄዳለን። አ ሰው ለጤና ጥሩ ነው። እበላለሁ ከምን ጋር ነው የሚሰጡት ይሆን? ለምን ቀረሽኝ እንዳይልኝ

አንዷን የሚዋጣው እ ስንት ጥሩ ነገር ላይ ነው የሚደረገው። ይሄ ምን ችግር አለው? የኢትዮፕ ላይ ብትሆን ነው ወይ ቲክቶክ ላይ ብትሆን ነው፣ ችግር የለም።

ራራስራስ የሶስት መቶ ብር ግን ማርቅልን አንድ አራጅ ብቻ ነኝ። እሱ ይመርቅልኛል፣ ጨምርልኛል። ግን ሁሉንም ይዘን ብንሄድስ አንችለእንነድፍነድ ትችላላችሁ። ምን እንዴት ነው የምትሰሩት? እኮ አጥንቱን እኔ ለመረቅ ምናምን ምን አይሰራም። እሺ ያኛውንስ ባጥልብኝና ይዞ በሄድ አጥንቱ ለመረቅ ይፈለ ይፈለጋል